ሲያወሩ እንዴት በቃ አንዳንዶቻችን ጣልተዋል ተለያይተዋል፣ እነሱ ከዚህ በኋላ ይገናኘው ምናምን ላላችሁ፣ እንግዲህ ዛሬ እንብላ ውዶቼ። ፍርፍር ፍርፍር፣ እስኪ ማን ነው የሚያስታውሰው? ፍርፍር በሻይ ፍርፍር በሻይ እንብላ ቤተሰብ። ዛሬ ምግብ እየበላ ነው የምናወራው። ያ ብዙ ጊዜ ምግብ እየበላው አላወራም ብያችሁ ነበር፣ ግን ዛሬ ውዶቼ ሮቼ ማሮቼ እንብላ ዛሬ እንግዲህ የማውራላችሁ ቤተሰብ በጣም ደስ ብሎኝ ነው የመጣሁት። በምንድን ደስ ያለች ካላችሁን ደግሞ ብሩኬና አብሪሽን አብራ አብራቸው አብረው ስላየኋቸው እግዚአብሔር እንዲደሰናል ገና ስከፍቶ ዩቲዩብ ማለት ልቤ ለሁለት ስንጥቀኝ ያለው ቤተሰብ ብሩኬና አብሪሽን ሁሉን ተሰብስበው ሳያቸው፣ ምን ገጥማቸው ነው? ምን ሆኖ ነው? ምን አማራ ምን ሆኖ ነው? ነገር የተፈጠረ ነው ይመሰለኝ። እንብላ አታኝሽም፣ እን አታኝሽም፣ እንእእና ውዶቼ ማርያምን ነው የምላቸው አብረው አብረው ሳያቸው በጣም ነው የደነገጥኩት ምን ተፈጥሮ ነው ብዬ በቃ ምን ምንድን ነው ብዬ አብርሽና ብሩኬ በቃ ወይኔ እንዴት ደስ እንዳለኝ። አማች ነብስ ነገር ተያይዞ አብረው እና ጆን የሚባል ልጅ መሳፈሩ በጣም በቃ እንዴት እንዳሳዘነኝ። ማርያምን ምን ትዝ እንዳለኝ ታውቃላችሁ ቤተሰብ? ብሩኬ ያኔ ሃይሚን ጥሏል ሲሳፈር፣ የዛን በቃ ነው ትዝ ያለኝ። በሁለተኛ ነገር ደግሞ ኮሜንታተሮች ግን በጣም ትገርማላችሁ። ወይኔ ትገርማላችሁ፣ ኮሜንታተሮች አሽቃባጭ ናችሁ። በቃ ቡራ ቡራ ቡራ ላይች ነው ቡራዬ፣ ቡራዬ የሀይሚዬ ንግስት ምናምን። በቃ ቡራ፣ ብቻ ኮሜንቱ ላይ ቡራ ብቻ ነው የሚለው። በቃ እንዴት ግን ደስ እንዳለኝ እና አብርሽዬ ጀግና፣ እመቤቴን አብርሽን ወደድኩት። በቃ በጣም ወደድኩት። ከድሮም የበለጠ ወደድኩት። በቃ ለጓደኝነት እንደዚህ ነው ጓደኝነት። እውነት የብታጅራ ልጆች በጣም አብ ደግሞ ውበታችሁ ምንድን ነው? ውበታችሁ ምንድን ነው? የጸጉራችሁ ስታይል፣ ያለባበሳችሁ እንዴት እንደምታምሩ እግዚአብሔርን ትለያላችሁ። ቆንጆ ናችሁ እና ጆን የሚባለው ያሳዝናል በመሄዱ። አኛ ያ ምንም ሊደረግ አይቻልም። ፍቅረኛውን ፍለጋ ነው የሄደው። ይቅናው ነው ምለው፣ ውዶቼ ይቅናው ነው። በጣም ያሳዘነኝ በጣም ያሳዝናል። እንደዚህ አይነት ነገር ሲፈጠር ፍቅረኛ ሞች መሀል ላይ እንደዚህ አይነት ነገር ሲፈጠር በጣም ያሳዝናል። እነቴን ነው የምናገረው፣ መልካሙ ነው የሚመኝለት እና ሀይሚዬም በቅርቡ የሆነ ነገር ትከፍታለች ብያቸዋለሁ። በቀደም ዕለት የሆነ የምትከፍተው ነገር አለ፣ አዲስ ነገር አለ፣ ትልቅ አዲስ ነገር አለ፣ ሀይሚዬ የምትከፍተው ነገር ብያቸዋለሁ። ትልቅ ሱፐርማርኬት ትከፍታለሁ ምናምን ተብሏል። ይሄንም ትናንትና ነው ሰማ የሰማሁት አዲስ ነገር አለ ተብሏል። ከእግዚአብሔር ጋራ ሀይሚዬ የሚቅናት ይሄ ሱፐር ማርኬት ሲከፈስ ሱቁም ሲከፈው ሁሉ ነገር ሲደራረስ ሲተካከል፣ ደግሞ ሀይሚዬ ይሄ ነብሩ ደግሞ የራሳቸውን ነገር ይኖራቸዋል ማለት ነው። በጣም ደስ ይላል እና አብርሽና ብሩኬ አብሮ ቆሙ ምናምን ሲያወሩ፣ እንዴት በቃ አንዳንዶቻችን ተጣልተዋል፣ ተለያይተዋል፣ እነሱ ከዚህ በኋላ ይገናኙ ምናምን ላላችሁ፣ እንግዲህ ዛሬ ይሄው አያችሁ በአይናችሁ አብርሽና ብሩኬ አልተጣሉ፣ አብሮ ነው ይገናኛሉ። ግን የስራ ጉዳይ ስለሆነ ሁሉም የራሱን ስራ ተፍተፍ ይላል ብለዋል። ብሩኬም እኛ አንጣላም፣ ግን ስለ ራሳችን ስራ ስላለብን ሁላችሁ ስለስራችን ተፍተፍ አትጣሉ ብሩኬና አብርሽ ማለት ነው። ብዙዎቻችሁ አይገናኙም ለምንድን ነው ምናምን ላላችሁ ይሄው፣ እግዚአብሔር ይመስገን ዛሬ ሁሉም ተሰብስበው ማርክ ኤፍሬም በጣም ደስ ብሎኛል። ከኤፍሬም ጋራ፣ ከአብርሽ ጋራ ብሩኬ ስለተገናኘን እጅግ በጣም ከስንት ወር በኋላ ከስንት ወር በኋላ ተገናኙ አብሮ ማለት ነው። እንብላ ቤተሰብ፣ እየበላችሁ እሺ። ከእኔ ጋር ከስንት ወር በኋላ ተገናኙ ከስንት ወር በኋላ ከስንት ወር በኋላ አብርሽና ብሩኬ ተገናኛ ሆነን ፈልግም፣ አብርሽ ብሩኬ፣ ሃይሚና ሩታ አብሮ ቢመጡ በጣም ደስ ይለኛል። እስቲ በኮሜንት ላይ እስቲ አብራችሁ ኑርልን አብራችሁ ኑሩልን በሉ እስቲ ማርያምን። ሃይሚ እኮ ለአብርሽ ብዙ መሥዋዕትነት የከፈለች ልጅ እግዚአብሔር ነው የምላችሁ። ስለዚህ እንትና ደሞ ይሄ ማናት ስሟ ሩታ፣ ሃይሚ ማግኘት አለባት? ሃይሚየን አግኝታ ያሁሉ ሁሉ ላይፍ ያ ነገር ያ ሁሉ ነገር አስታውሰው ቢሰሩልን በጣም ደስ ይለናል ማለት ነው። እግዚአብሔር ሁሉም ተለውጧል። ሁሉ ጥሩ ጥሩ ሙድ ላይ ነው ያሉት። ሁሉም ጥሩ ስልክ ተደውሎልኝ ቤተሰብ ሁሉም ጥሩ ሙድ ላይ ነው ያሉት። ደስ ይላሉ። አብሮ ቢገዛኝ በጣም ደስ ይለኛል። አብሶ እንዶ ሃይሚየን አስተምጣው ሰፕራይዝ ቢያደረጓት ያ ሁሉ ነገር ታስታውሳላችሁ። ለሀይሚ ለአይሚ፣ ለአብርሽና ለሉታ ያደረገችው ነገር በጣም ብዙ ነገር ነው። ታውቃላችሁ እናንተ እራሳችሁ ማለት ነው። ስለዚህ እንደ አንድ ቀን ጉጭ አድርገው ሁለቱ ሰፕራይዝ ቢያደርጓት ቢገናኙ፣ በጣም ደስ ይለኛል። ለሰው አፍም ሲባል ማለት ነው። እውነቴን ነው የምናገር። ለሰው አፍም ሲባል ቢገናኙ፣ አብሮ ደስ ይለኛል እና በጣም ደስ ብሎኛል። አብርሽና አብርሽና ወንድማማቾቹ ተገናኝተው ዛሬ ስላየኋቸው በጣም ደስ ብሎኛል ልጆቼ። በተረፈ እንኳን ደስ ያላችሁ። አባ ስላየናችሁ ደስ ብሎናል። አንተም ጆዬም በሰላም ግባ ነው የምለው። እግዚአብሔር በሰላም ያስገባ። በተረፈ ቤተሰብዬ፣ መልካም ቁርስንላችሁ ፍርፍሬ እንዲይዩ